ሰላም እንደምን አላችሁ፣ የበሰላ ቲዩብ ቤተሰቦች፣ እንደምንሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ስሜ ሱባለው ነጋ ይባላል። በደብረ ማርቆስ ዩኒቨርሲቲ በሜካኒካል እና ኢንዱስትሪያል ትምህርት ክፍል ውስጥ መምህር ነኝ። ከዛ በተጨማሪ የስራ እድል ፈጠራ ስልጠናዎችን በመስጠት ለተማሪዎች ደግሞ ውጤታማ የጥናት መንገዶችን የሚጠቁሙ ስልጠናዎችን በመስጠት በተጨማሪም መምህራንን ስታንዳርዳይዝድ የሆነ ፈተናዎችን ለማውጣት የሚያስችሉ ቁልፎችን በማቀበል እታወቃለሁ። ዛሬ በዚህ በሰላቲዩብ ብቅ ያልኩት ብዙዎቻችሁ ባቀረባችሁ ጥያቄ መሰረት ስልጠና ሰጥቼ ስጨርስ ብዙ ጊዜ አስተያየት አስሞላችሁ ነበር። እና ከነኚህ አስተያየቶቻችሁ መካከል አብዛኛዎቹ ዩቲዩብ አካውንት ብትከፍትልን፣ በዩቲዩብ ብናገኝህ የሚሉት ናቸው። ከሰባ ሰማንያ ፐርሰንት አካባቢ የሚጠጉት በዩቲዩብ ዩቲዩብ ብትከፍትልን ዩቲዩብ ብትከፍትልን የሚሉ ጥያቄዎች ነበሩና ለእናንተ መልስ ለመስጠት እኔም በሁለንተናዊ እድገት ለማደግ ዩቲዩቡ ይጠቅመኛል ብዬ ስላሰብኩ ዘግቼም ቢሆን በሰላ ቲዩብን ክሬት አድርጌ ብቅ ብያለሁ። እስካሁንም ያው በብዙ መንገዶች ልደግ ብዬ በማሰብ ነው የዘገየሁት። አሁን አድጌ ጨርሻለሁ ማለት አይደለም ግን እስኪ እንግዲህ እየተማርኩ ማብሬ ከእናንተ ጋር ያሉኝ ነገሮች ሸር እያደረግኩ ብቀጥል ይሻላል በሚል ሳቤ በበሰላ ቲዩብ ብቅ ብያለሁ ማለት ነው። እንግዲህ በዚህ ዩቲዩብ የሚነሱ መሰረታዊ ነገሮች ምንምናቸው? ካንድ ያው መምህር እንደመሆኔ ዩኒቨርሲቲ ላይ ያሉትን ችግሮች በደንብ አውቃለሁ። ከትምህርት ጥራት ጋር በተገናኘ ኤግዚት የሚያስጨንቃቸው ተማሪዎች አሉ። ኤግዚት ብቻ አይደለም ሪሚዲያል ተማሪዎች ውጤት አግኝተው እዚያው ዩኒቨርሲቲ መቅረት የሁሉም ፍላጎት ነው። አስራ ሁለተኛ ክፍሎች ወደ ዩኒቨርሲቲ በጣም የሚያኮራ ውጤት አምጥተው ጆይን ማድረግ ይፈልጋሉ። ሌሎችን በየግሬድ ሌብሉ በጣም ቤተሰብ ያኮራ የሚችል ውጤት ማምጣት የሁሉም ሰው ፍላጎት ነው እና ለዚህ ደግሞ መሰረታዊ ነገሩ ጥናት ነው እና ውጤታማ የሆኑ የጥናት መንገዶችን የሚጠቁሙ ስልጠናዎች በዚህ ዩቲዩብ ቻናል ታገኛላችሁ። እሱን ይዤ ብቅ እላለሁ ብዬ አስባለሁ። በእርግጠኝነት በሰላ ዩቲዩብ ቻናል ውስጥ አንብባችሁ የምትረሱ ሰዎች ቁልፍ እንደምታገኙ ከእግዚአብሔር ጋር አምናለሁ። ከዚህ በፊትም የሰጧቸው ስልጠናዎች እነሱም የሚጠቁሙ ናቸው። ተማሪዎች ጓደኞችም ምስክርነትን ሰጥተውኛል። እንደሁን አንድ ነገር ጠቁሚያችሁ ሄድ ፈልጋለሁ። ከዚ ጋር በተገናኘ መርሳት ከምን እንደሚመጣ ማለት ነው። የሰው ልጅ አእምሮ በሁለት ነው የሚከፈለው፣ ንቁና ድብቁ የአእምሮ ክፍል ኮንሽየንስ ማይንድ የምንለው ማለት ነው። ንቁ የአእምሮ ክፍል ዋና ፋንክሽኑ ምንድን ነው? አሁን ይህንን ዩቲዩብ እያዳመጣችሁ ባላችሁበት ቅጽበት አይበለውና አጠገባችሁ የሆነ ፍንዳታ ቢፈነዳ ለየትኛውኑ ትኩረት የምሰጡት? በእርግጠኝነት ሁሉንም ትታችሁ አይደለም። ፍንዳታ ይቅርና የሆነ ሲጢጥ የሚል ድምፅ እንኳን ብሰሙ ጆሮችሁ ወደዛ ያማትራል፣ እናንተም ወደዛ ትሄዳላችሁ ማለት ነው። እናንተ ደካማ ስለሆናችሁ ፎከስ ማድረግ ስለማትችሉ አይደለም። ይህ ንቁ የአእምሮ ክፍል ስራ ስለሆነ ለእያንዳንዱ ነገር አክቲቭ ነው። ግን ደግሞ አንድ ሊሚቴሽን አለበት። እሱ ሊሚቴሽን ምንድነው? ቴምፖራሪ የሆነ ስቶሬጅ ዲቫይስ ነው ያለው። ሶ ተማሪዎች ሲያነቡ በዚህ ስቴት ኦፍ ማይንድ ላይ ሆነው የሚያነቡ ከሆነ አሁን ግልጽ ነው የያዛችሁት ይመስላችኋል፣ ምናምን ሪቫይስ ስታረጉት ኤቭሪቲንግ አለ ምናምን። ከትንሽ ደቂቃ በኋላ ግን ሊጠፋችሁ ይችላል፣ አድሮ ሊጠፋችሁ ይችላል፣ ሁለተኛ ቀን ሊጠፋችሁ ይችላል፣ ሶስተኛ ቀን ሊጠፋችሁ ይችላል። ሶ ስታነቡ ኮንሽስ ፕላስ ሰብኮንሽስ ስቴት ኦፍ ማይንድ ላይ ሆናችሁ የምታነቡባቸውን በተለይ ድብቁን የአእምሮ ክፍል ለጥናት መጠቀም የምትችሉባቸውን ቱሎች በዚህ ቲዩብ ወይም በዚህ ዩቲዩብ ቻናል አክሰስ እንደምታረጉ በጣም እርግጠኛ ነኝ። ከዚህ በፊት የሚሰጠዋቸው ስልጠና የወሰዱ ልጆች ለዚህ ምስክር ናቸው። ዛትስ ዋይ በዩቲዩብ ክፈት የሚልም የአብዛኛዎቹ ፍላጎት የሆነው እና ትምህርታዊ የሆኑ ትምህርት ነክ የሆኑ በቃ ትውልድ ላይ መሰረት ያደረጉ ሀገር ተቆርቋሪ ልጆችን ሊፈጥሩ የሚችሉ ስልጠናዎችን በሰላ ቲዩብ እንደምታገኙ ሙሉ እምነቴ ነው። ከዛ በተጨማሪ ደግሞ እንዳጋጣሚ ሆኖ 2013 ላይ በሀገር አቀፍ ደረጃ የነበረውን የስራ እድል ፈጠራ ውድድር ተወዳዳሪ ነበርኩኝ፣ አሸናፊም ነበርኩኝ። በዛ ጊዜ ያገኘኋቸውን እውቀቶችና ክህሎቶች ለእናንተ ለማጋራት በዚሁ ዩቲዩብ ቻናል የስራ ፈጠራ ስልጠናዎችንም ኦርጋናይዝ አድርግላቸዋል። በተለይ ደብረ ማርቆስ ዩኒቨርሲቲ በኢንኩቤሽን ማዕከሉ ላይ የነበራችሁ ልጆች ታቆኛላችሁ ብዬ አስባለሁ። ኮሜንት ላይም እንድትጽፍል ይፈልጋሉ። በዚሁ አጋጣሚ በስልጠና ሂደት ውስጥ ያገኛቸኋቸው ነገሮችና ግብዓቶችን ለእኔ ኢነርጂ ስለሚሆነኝ ምን ምን ቦታ ላይ በደንብ ማተኮር እንዳለብኝ፣ ምን ምን ቦታ ላይ ማስተካከል ያለብኝ ነገሮች አስተያየት እንዲሰጡ ይፈልጋሉ። በእርግጥ ብዙዎቹን አስተያየት አስሞላችሁ ስለነበረ አብዛኛዎቹን አስተያየቶች አግኝቻለሁ። አሁንም ከጎኔ እንዳትለዩ በእግዚአብሔር ስም መጠየቅ ፈልጋለሁ። ከዛ በተጨማሪ ደግሞ የእናንተን ጥያቄ መሰረት ያደረገ ኮንተንት ክሬት እያደረግን ጥያቄያችሁን ሊመልሱ የሚችሉ ቪዲዮዎችን ተዘጋጅላችኋለሁ። በዚሁ ዩቲዩብ ቻናል ተከታታይ የሆኑ ቪዲዮዎችን ለመስራት ጥረት አደርጋለሁ በተቻለ መጠን የእናንተም ድጋፍ እና ክትትል አይለይኝ ማለት እፈልጋለሁ በዚሁ አጋጣሚ። ከዚህ በተጨማሪ ለመምህራንም የሚሆን በተለይ በተለይ አስራ ሁለተኛ ክፍል መምህራን፣ በባለፈው ዓመት ብቻ ባህር ዳር ወደ ሀያ የሚደርሱ ሃይስኩሎችን መምህራንንም ተማሪዎችንም ትሬን አድርጌያለው። ደብረ ማርቆስ አምስት ሃይስኩሎችን መምህራንንም ተማሪዎችንም የሁለተኛ ደረጃ መምህራንን ማለት ነው። ደብረ ታቦርም እንደዚያው የአምስት ሃይ ስኩሎችን መምህራንም ተማሪዎችን ትሬን አድርጊያለሁ። በተለይ ተማሪዎች 10 ያክ ላይ 10 ያክ ተፈታኞች ላይ ነበርና እግዚአብሔር የተመሰገነ ይሁን። እግዚአብሔር ረድቶኝ በውጤት አላፈርንም። ብዙ ተማሪዎች በየአቅጣጫው ትደውሉልኝ ያላችሁ ስልጠናው በጣም እንደጠቀማችሁ የተሻለ ውጤት እንዳመጣችሁበት እየነገራችሁኝ ነው። እግዚአብሔር የተመሰገነ ይሁን። ለዚህ እግዚአብሔርን በጣም አመሰግናለሁ። እናንተም ስልጠናውን ተግብራችሁ እንዲህ የምስክርነት ቃል እንድትሰጡ ስላደረጋችሁ እግዚአብሔር ስም የተመሰገነ ይሁን። ከዚህ በተጨማሪ ግን ስልጠናውን ወስዶ በጣም ውጤታማ የሆኑ ደግሞ ስፔሻል የምላቸውን ተማሪዎች ቪዲዮ እሰራላችኋለሁ። እነሱን በሚመቻቸው ሰዓት በተለይ በባለፈው አመት ባህር ዳር የነበሩ የተወሰኑ ልጆች በጣም የሚገርም ኢምፕረስ የሚያደርግ ሜራክል የሚመስል ቼንጅ ያመጡ ልጆች አሉ እና የእነሱን ተሞክሮ እንዴት አይነት ትራክ ተከትለው እንደነበረ ምናምን አጫጭር ቪዲዮዎችን ለመስራት ሞክራሉ፣ ቢኮዝ ከዛም ብዙ ትምህርት እንደምታገኝበት ስለማምን። ለዛሬ ግን አንድ አጠር ያለ ነገር ላይ እንድነጋገር ፈለግኩኝ። እሱም ምንድን ነው? አመለካከት ነው። ስለ አመለካከት ትንሽ ነገር ብላችሁ ደስ ይለኛል። አመለካከት ምንድን ነው? ለእናንተ አመለካከት ከሌኮ፣ አመለካከቱ የእኛ አመለካከት፣ አመለካከት ባይ ኢት ሰልፍ ምንድን ነው ዲ ባ አቲቲዩድ ወይም አመለካከት የምንለው ምንድን ነው? እንግዲህ የሰው ልጅ በእግዚአብሔር አርአያና ምሳሌ የተፈጠረ እግዚአብሔር በሰጠው ጸጋ ልክ ሁሉን ሁሉም ማድረግ የሚችል ፍጡር ሆኖ እያለ ግን በቃ ተፈጥሯችንን ራሳችንን አናቅም፣ ብዙዎቻችን ማለት ነው። ሶ እንዴት ነው ወደዛ ሀያሉ ማንነታችንና ርዕቱ ወደሆነው ገለልተኛ ወደሆነው ሀያሉ ማንነታችን ልንመለስ የምንችለው? ከማንስ ምን እንማር? ቅዱስ ያሬድ ከትል እንደተማረው ሁሉ እኛም እንድንማርበት ዛሬ የምናነሳው አንድ እንስሳ ነው። ቅዱስ ያሬድ ሰባት ዓመት ሙሉ ያስተማረው አስተማሪው ያስተምረው አልቻለም ነበር ትምህርት በቃ ይሉ ለመመንን በሄደበት ቅጽበት ነው ደክሞት የሾላ ዛፍ ስር ቁጭ ሲል፣ ያች ያችን የሾላ ፍሬ ልትበላ ስትወጣ ስትወድቅ ስትወጣ ስትወድቅ እሱም ሲቆጥር ምናምን ከዛ ሰባት ጊዜ ወድ ይወድቃ እንደገና ስምንተኛው ላይ ወጣ ምናም ስትበላ ሲያየው ወደ ቀልቡ ተመለሰና ወደ ተወው ትምህርት ቤቱ ተመልሶ እንደገና ትምህርቱን ቀጠለ። ዛሬ እናናንተ የምንኮራበት ያሬዳዊ ዜማ ዓለምን እጁን ካፉ ላይ ያስችኖ ያስደመመ የሙዚቃ መነሻ መሰረት የሆነው ቅዱስ ያሬድ የተማረው ከትል ነው። ይህንን ታውቃላችሁ በደንብ እና እስኪ እኛስ ከአንድ እንስሳ ብንማር ብዬ አስብ። አንበሳ ለምን የጫካው ንጉስ የሆነ ይመስላችኋል? ዋይ ላይሆን ዘ ኪንግ ኦፍ ዘ ጃንግል እስኪ ራሳችሁን ይህን ቪዲዮ ፖዝ አርጉትና ራሳችሁን ጠይቁ። ለምን አንበሳ የጫካው ንጉስ ሆነ? እንደውም አንዳንድ ጊዜ እኮ እኛ ራሱ በአንበሳ ሲምቦላይዝ እንደረጋለን። የሆነ ነገር ሲሆን አንበሳው፣ የሆነ ልጅ ምናምን ሲሆን አንበሳው፣ የሆነ ጥሩ ውጤት ምናምን ሲያመጣ አንበሳው እንላለን። እና እኛ እንኳን ልንጠራበት የፈለግነው አንበሳ ለምንድን ነው የጫካው ንጉስ የሆነ? ዋ ሪዝን ቢሃይንድ ዛት። እስኪ ይህንን ነገር እስኪ ራሳችሁን ጠይቁት። ምንድን ነው የምትገምቱ? ዩር ሪዝን የእናንተ ምክንያት የእናንተ ምክንያታዊነት ምኑ ላይ ነው? አንበሳ ምን ስለሆነ ይመስላችኋል የጫካው ንጉስ ሲሆኑ? አሁን ድረስ አንዳንድ ሰዎች እንዲህ አንበሳ ረጅም ነው ብለው የሚያስቡ ሰዎች አሉ። ከአንበሳ በላይ ረጅም እንስሳዎችን የማያውቁ በት ላይሆን ስትቶልስታን የማግኘት ረጅም እንስሳ አይደለም አንበሳ በጫካ ውስጥ። የሚገርመው አንድ የተጠና ጥናት ነው የምነግራችሁ። ቀጭኔና ግመል አንበሳን በተረጋጋ ሁኔታ ጭንቅላቱን መምታት ቢችሉ ከኮቲያቸው ወይም ዱካቸው ጋር ጀነሬት የሚደረገው ኢምፓክት ኤነርጂ ኪሎ ጁል ፐር ሜትር ስኩዌሩ አንበሳን እንዳልነብር አድርጎ የሚገድል አቅማል ቱ ፋክትስ። እዚህ ጋር ሁለት መሰረታዊ እውነታዎች ግን አሉ። የመጀመሪያው አንበሳው የመመታት እድል አይሰጣቸውም። ሁለተኛ፣ ቀጭሜዋን አንበሳውን ስታየው ለመማታት ሳይሆን ለመረውጥ ነው፣ ለመበርገግ ሊበላይ መጣ ለአምልጥ ልሽሽ የሚለውን ነገር ነው። ለአምሮ አምልት ነገር ግን አንበሳ ረጅም አይደለም። ስንል ረጅም አለመሆን ለአንበሳው ውድለት ነው ውስንነት ነው። ከነጎደሎነት ግን ማሸነፍ ይቻላል። አንበሳ በጫካ ውስጥ በጣም ግዙፍ እንስሳ አይደለም። ትልቁ እንስሳ አይደለም። ትናንትና የተወለደ የዝሆን ግልግል ሶስት አንበሳ ያክላል ይላሉ ብዙዎቹ በመጠን የአንበሳ መጠን ከዝሆን መጠን ጋር ስናወዳድረው ኢንኮምፓረብል ነው ቶታል። ትልቅ አለመሆን ለአንበሳው ጎደሎነት ነው። ከነ ጎደሎነት ግን ማሸነፍ ይቻላል። አንበሳው ዝሆኑ እንዳየው ግዝፈቱን አለም፣ አይጌት ማይ ላንች ይ ምሳዬን፣ አገኘው፣ አይጌት ማይ ብሬክፋስት፣ አይጌት ማይ ዲነር። ለውስጡ የሚነግረው ማሸነፍን መሆንን በቃ መብላትን መመገብን ድልን ነው የሚያበስረው አይጌት ማይ ብሬክፋስት ዝሆን ደግሞ በዛ ግዝፈቱ አንበሳን እንዳየ ሊበላኝ መጣም ከሱ ካለው አቅም በላይ አሳሰቡ ቀድሞ ይገለዋል። መሸሽም አቅሙን መደበቅ የሚያስችል ሜሴጅ አምሮ ውስጥ ይመጣል። ትልቅ አለመሆን ግን ላንበሳው ጉድለት ነው። ይህን ጉማሬ ተመልከቱ። ታክሲ ነው የሚያቀፈው አፉ ሲከፈት፣ ታክሲ ሙቀጫ፣ ትልልቅ ሙቀጫዎችን ሙቀጫዎች የማወጣ አቅም አለ። የሚገርመው እንዲህ ግድንግድ አለ መሆን ላንበሳው ጎደሎነት ነው። በጣም ሄቪ ያለመሆን አለ ዝ ነው በሄቪ ስት አኒማል ዘ ጃንግል፣ ግን ይሄም ጉድለት። ዝ ነው ዘ ስማርትስት አኒማል ዘ ጃንግል፣ በጣም ብልህና ብልጥ እንስሳ ማርልን በጫካ ውስጥ። የሚገርማችሁ ወልፍ አዳኞች ስጋ ከስናይፐር ያጠምዱና ምላቹ ጋር አድርገው ስጋዋን ለመብላት ሲል ተኩሶ ራሱ እንዲመጣ ያደረጉታል። ወልፉ ግን ያችን ስጋ ከምላቹ ሳትተኮስ አውልቆ ስጋዋን ብልቶ የሚሄድ ይችላል። ዚ ዚስማች ኢንተሊጀንስ ቺምፓንዚ ብትወሱ ኒቱ ሂውማን ማይንድ ይገለቸዋል ካፓሲቲ ውስጥ ውስጥ ማለት ነው። ብልህ አለመሆን ላንበሳው ጎደሎነት ነው። ጉልበተኛ እንስሳም አለ ከእሱ በላይ ጅል ጉልበተኛ ነው። ጉልበተኛ አለመሆን ላንበሳው ጉድለት ነው። ላይሆን ኢዝ ኖት ዘ ፋስተስት አኒማል ኢዝ ዘ ጃንግል። ቺታር ወይም ታይገር ደግሞ በተጨማሪ ከአንበሳ በላይ ፈጣን ነው። ፈጣን አለመሆን ግን ላንበሳው ጎደሎነት ነው። ከነ ጎደሎነት ማሸነፍ ይቻላል። የሚገርማቸው ሁሉም ካት ፋሚሊ ናቸው። ነብርን አቦ ሸማኔም አንበሳ የሚገርሙ ነብርን አቦ ሸማኔም ዛፍ ላይ በቀላሉ መውጣት ይችላሉ። ዝሆም እንትን አንበሳ ግን ዛፍ ላይ መውጣት አይችልም። አንበሳ ዛፍ አለመውጣት ጎደሎነቱ ነው። አለመፍጠኑ ጎደሎነቱ ነው። ከነ ጎደሎነት ግን ማሸነፍ ይቻላል። ፈጣን አለመሆኑ ለአንበሳ ጎደሎነቱ፣ ከነ ጎደሎነት ግን ማሸነፍ ይቻላል። ከነ ጉድለት ማሸነፍ ይቻላል። ጉድለትኛ እንዲጥል አሁንኛ በዙሪያችን በጣም ብዙ ጎደሎች ሊኖሩ ይችላሉ። ቤተሰቦቻችን ከድሃ ቤተሰብ ልንፈጠር እንችላለን ልንወለድ እንችላለን። አካባቢያችን ላይ ያለው ሪሶርስ ሊሚትር ሊሆን ይችላል። ቴክኖሎጂ ጋር ገና ኮምፓተብል አልሆን ልንል እንችላለን። በጣም ብዙ የቀሩን የጎደሉን ነገሮች ሊኖሩ ይችላሉ። ከአንበሳው ከተማርነ ግን ከነጎደሉን ማሸነፍ ይቻላል። ቢኮዝ ኦፍ ዋን ቲንግ ዊች ኢዝ አቲቲዩድ፣ አመለካከት ለራሳችን ያለን አመለካከት ጤናማ ከሆነ ለራሳችን ያለን እምነት ጤናማ ከሆነ የፈለገ ፈተና የፈለገ ችግር ቢከበን ከአንበሳው ከተማርን የአንበሳውን ስነ ልቦና ከያዝን ችግሮቻችን ከኛ በላይ ሊሆኑ አይችሉ። ችግሮቻችን ከኛ በላይ ገዝፎ ሊታዩ አይችሉ። አመለካከታችን ጤነኛ ከሆነ ማለት ነው። ጎደሯችን ላይ ብቻ የምናጠመጥን ከሆነ ግን ያለንን ነገር ንመለከት ከሆነ ግን ጎደሎቻችን ላይ ፎከስ የምናደርግ ከሆነ ግን የከበበን ችግርኛ ሊመጣለ የሚኖረዋል ማለት ነው። ይህ አመለካከት ምንድን ነው? ስለዚህ አመለካከት በደንብ ኢንሳይት እንድናደርግ ፈልጋለሁ። አመለካከት ሲባል ከሚኖል ብዙ ሰዎች ምንድን ነው አመለካከት ይላሉ። አመለካከት ማለት ለምሳሌ ነጋዴዎች፣ በኢትዮጵያ ውስጥ ያለ ነጋዴ ኢትዮጵያ ውስጥ ካሉት ነጋዴዎች ውስጥ ቁንጮ ነጋዴ የሚሆኑ በትምህርት ዓለም ስንሄድ ግጥም ግጥም ግጥም ኤክስ የማያስተናግድ ተማሪ መሆን፣ በአመራርነት ስንሄድ በጣም ህዝቡ የሚያከብር ለህዝቡ የተቆረቆረ ፈረሃ እግዚአብሔር ያለው ከምድራዊ ህይወት ይልቅ ሰማያዊ ህይወትን ዓላማ ያደረገ በህዝቦቹ ምስጉን የሆነ በሰው ሳይሆን በእግዚአብሔር የሚጠበቅ መሪ መሆን። ይህንን መሆን መቻል ስናስብ ውስጣችን ላይ የምንሰማው ድምፅ የራሳችን ይሆን ሰው የሚሰሙ ድምጽ ሳይሆን እኛ ራሳችን ከራሳችን ጋር ስናወራ እንዲህ እኮ መሆን ይቻላል፣ ይህስ ይቻላል፣ ያንን ድምጽ ነው አመለካከት የምንለው። ልንሆነ በምንፈልገው መስኩ ውስጥ ለራሳችን ያለን እምነት አመለካከት እንለዋለን። ተማሪዎች ጎበዝ ተማሪ ነው። አሁን አብዛኞቹ ተማሪዎች ጉብዝና በተፈጥሮ እንደምናመጣው አድርገው የሚያስቡ ሰዎች አሉ። በቃ ጉብዝና በተፈጥሮ ጀኔቲካል ኦርደር ነው የሚያስቡ በተአምር ይሄ ከእውነታ የራቀ ነገር ትምህርት በጥረት ትምህርት ጊዜን በአግባብ በመጠቀም ትምህርት ትኩረት በማድረግ ትምህርት በትግል የሚመጣ እንጂ ጀኔቲካል ኦርደር የሆነ ነገር አይደለም። ይህ አመለካከት ነው አንዱ ሶ በየትኛውም በተሰማራንበት ሙያ መስክ እኔ ነኝ የተባለ ባለሙያ፣ አመራሩ ምርጥ አመራር፣ ስሙ ከመቃብር በላይ የሚሆን አመራር፣ ሐኪሙ ሰዎች የሚመሰክሩለት ሐኪም ሰዎች መንገድ ላይ ወድቆ ቢያገኙት ፍስፍስ አድርገው ወስደው የተሻለ ቦታ ሊያደርጉት የሚፈልጉት ሐኪም ሆኖ ለመታየት አብ ውስጣችን እንዳይ የምንያደርገው ሜሴጅ እሱ ድምፅ ነው። አመለካከት የምንለው በየትኛው መልኩ ልንሆነው የምንፈልገውን ነገር እንሆናለን ብሎ የማመን ያንን ፐርሲቭ ማድረግ ለውስጣችን የመንገር አቅም አመለካከት ነው። አመለካከት በሁለት ነው የሚከፈለው ፖዘቲቭ አቲትዩድ እና ኔጌቲቭ አቲትዩድ በሌላ መንገድ ደግሞ ሀብታም ባለጸግነት ከባለጸጋ ቤተሰብ መወለድ አድርጎ የሚቀበለዋለ ጀግንነት ከጀግነት ቤተሰብ መወለድ አድርጎ የሚቀበለዋለ ውጤታማነት ከውጤታማ ቤተሰብ መወለድ አድርጎ የሚቀበለዋለ ኔጌቲቭ አቲትዩድ ለራሳችን የምንሰጠው አመለካከትና ግምት ቀሪ ህይወታችን የሚወሰን አቅም አለው ኢትማተርስ ጀምስ ዊሊያም የሚላል የዘመናችን በጣም ትልቁ ግኝት ማለት አለ። በዘመናችን በጣም ትልቁ ግኝት ሰዎች አመለካከታቸውን በመቀየር ሌላ ሁለመናቸው መቀየር እንደሚችሉ የታወቀበት ቅድ ነው። ሰዎች አመለካከታቸውን ከቀየሩ። ቢልንግስቱ ሰምፋክት የመጀመሪያው ፕላትፎርም አመለካከት ነው። አመለካከታችን ከቀየር፣ አመለካከታችን ፖዚቲቭ ከሆነ በዙሪያችን ያሉት ችግሮች በእኛ ላይ ሊሰለጥኑ አቅም አይኖራቸውም፣ በጭራሽ ማለት ነው። እዚህ ጋር ፎከስ ማድረግ ያስፈልጋል። በእውቀቱ ስዩም የሚላል አንካሳ ልብ ሯጭ የሚል ግጥም አላችሁ። በጣም ደስ የምትለኝ ውስጥ የኔ ኢንስፓየር የምታረገው እና ምን ይላል መሰላችሁ፣ ቅልጥም ለማደንደን ቅቤ ከምጠጡ ጋሬጣ ለማምለጥ ጫማ ከምትረግጡ እሾህን ለማምለጥ ጫማ ከምትረግጡ የልቡ የልቦጌሻ አምጡ የልብ ወጌሻ አምጡ። ሰው በልቡ አንክሶ ምን በግሩ ቢሮጥም ያባረራ ይዝም ቢሮጣ ያመልጥ የለም። ልባችን አንካሳ ከሆነ እንደው ልሞክር ብዬ ነው እንጂ ይሄ ነገር የሆነ ይሆን አይ ብለን ካሰብ ሊሳካ ይችላል። የፈለገ ችግር ቢሆን እኔ ግን አዚያ ኢንድ ኦፍ ዲስ ቪክትሪ። በቃ ድሉ የኔ ነው። ከዚህ ዋሪር በኋላ ድሉ የኔ ነው። ከዚህ ፈተና በኋላ ድሉ የሆነ ከዚህ ችግር በኋላ ድሉ የኔ ነው። ከዚህ ስቃይና እንግልት በኋላ ድልን እናገራለሁ ብዬ ካሰብኩና ያንን ጉዞ ከጀመርኩ ግን ምንም ጥያቄ የለው፣ የማላሸንፍበት ምክንያት አይኖርም። እግዚአብሔርን መንገዴን እንዲመራ የሱን ስም ጠርቼ በምናምነው እምነት ሁሉ እምነታችን አስቀድመን ከተነሳ ማለት ነው። አመለካከት በጣም ለማንነታችን ትልቁ መሰረት ነው እና መጀመሪያ ሰዎች ህይወታቸውን ማስተካከል ካለባቸው ቀድሞ ማስተካከል ያለበት አመለካከታቸው ነው።

ራሳችሁ ለራሳችሁ ያላችሁ ለራሳችሁ ያላችሁ አመለካከት ልክ ከሆነ ሊጥላችሁ የሚችል ፈተና አይኖርም። በእናንተ ላይ ሊሰለጥን የሚችል ችግር አይኖርም። መጨረሻ ላይ አሸናፊ ትሆናላችሁ በእርግጠኝነት ማለት ነው። አመለካከታችን እንቀይር፣ ከችግሮቻችን በላይ እንግዘፍ፣ ለሀገራችን ቀድመን እንድረስ። አሁን ያለው ነባራዊ ሁኔታ የምታቁት ነው። በትብብር ይህን ችግር ማሸነፍ እንችላለን። ያንን ለማድረግ በመጀመሪያ ደረጃ አመለካከታችን እንቀይር። መልካም ነገሩ ነው የሚሰው አቅማችን የሚወቀው በእግዚአብሔር አሪያ እና አምሳል የተፈጠረ ሁሉን ለማድረግ የምንችል እሚገርም አእምሮ የተሸከም። ስለ አእምሮ ሌላ ጊዜ ቪዲዮ እሰራላችኋለሁ። ከዛ ይሄ አቲቱድ በአድዋ ወቅት እንደት እንደተጠቀምን ነው ሌላ ጊዜ ቪዲዮ እሰራላችኋለሁ። እና በመጀመሪያው ቀን ብዙ እንዳላደቅማችን ብዙ እንዳላሰረቻችሁ ስለነበረን ቆይታ እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ኢትዮጵያን እና አንድ ህዝቧን ይባርክ። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ሼር፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁም ሸር በማድረግ የተወሰነ ሀሳብ እንዲይዙ አግዟቸው። ወይም ሰፖርት አደረጉኝ ያላችሁ በዚው አጋጣሚ መልካም ጊዜ፣ መልካም ሳምንት ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።